መዳሜ ነው እያልኩ ዋለት የለውበት እኔ ያላ ምንም የምር እኔ ያላ ምንም ምን ይሳናል። እውነት ነገር እውነት ከሆነ በእውነት ማለት ነው። እኔ ማታ ማለት ነው በአንድ ጣቴ ቆሜ ነው የሚጨፍርላቸው ነው የሚላችሁት። ቲክቶክ ላይ ወጥቼ ማለት ነው ወይ ይጨፍርላችኋለሁ ነው የሚላችሁት። ኦኬ በቪዲዮ ማለት እግዚአብሔር ሆይ ዛሬ መልካም ነገር አሰመኝ። እኔ በእውነት ጉዳዎች የምረ ነው የሚላችሁት በደስታ ማለት ነው። ውሽ እንዴት እንደሆንኩ እምባ ነው እያነቀኝ። እውነት በቃ ደስታ ነው ይዤው እና ደስ ብሎኛል። እንኳን ደስ አላችሁ። ግን ማታ እኛ ላይ ፕራንክ ሙድ ከያዙ ማለት ነው እኔ ሰላም ሰላም፣ ውዶች እንዴት ናችሁ? ደህና ናችሁ ወይ? ኡንካን ደሳላችሁ። ኦንካን ኦንካን፣ ኡንካን ደሳላችሁ። ምኞታችን ተሳክቶልናል። የልፋታችን ፍሬ ለምንበላ ነው ትላላችሁ? የልፋታችን ፍሬ አዎ፣ እነሱ እንደዚህ ሆኖ ማለት እየፈለገን ነበር። እስቲ እስቲ ዛሬ ማታ ፕራንክ ይሁን ምን ይሁን አናቅም። እስቲን ጠብቆ የምር ነው እንላችሁ። ጤን ያልቻልኩም በቃ ይሄ ማታ ይሄ ቀኑ ቶሎ ብሎ እንዲመሻ ጸልዩልኝ። አሁን እስቲ ቪዲዮ ለማለቀቅ ሲንሳታ አለመሰላችሁ አራት አራት ሰዓት አዎ፣ አራት ሰዓት ግማሽን እንደዛ ነገር ገባችሁ ይደ ወይ አምስት ሰዓት ማለት ነው። ከበዛ ስምንት ሰዓት ላይ ካልለቀቁም ምየ ነው፣ ገባችሁ? እስቲ እግዚአብሔር ወይ አንተ ሰዓታት ውስጥ ላይ የሚመጣው መጥፎ ነገር አንተ ብቻ ጠብቀን እነሱንም ጠብቃቸው። ዛሬ የመዳም ልብንም አንተ እዘዝልኝ። ከቤት የትም ቦታ ይዛ እንዳትሄድ አልፈልግም። አዎ አልፈልግም።

የሰው ደስታ ያስደስታችኋል። እዴ ውዶቼ፣ ጀመር የኔ እኔ ላይ የሆነ ነገር ሆኖ ነው የተገኘው። ይሄ ነገር ገባችሁ። አምላክ ሆይ አንተ ዛሬ ቀን መልካሙን ነገር ብቻ መስማት ፈልጋለሁ። አንተ ግን ሰላሙን አብዘልኝ። የቀራ ሰዓታትና ደቂቃት ውስጥ ላይ ከኔ ጋር አንተ ሆንልኝ። አምላኬ ሆይ ዛሬ ደስታዬ አንተ ታቃለ ብዙ ቀናቶች ለመደሰት ብዬ የተመኘው ደስታዬ ቀን ነው። አዎ የደስታዬ ቀን ነው ዛሬ። እና እንኳን ደስ አላችሁ። ለማንኛውም በጣም ደስ ብሎኛል፣ የምር ነው የሚላችሁት። በጣም ከምነግራችሁ በላይ ደስ ብሎኛል። እንኳን ደስ አላችሁ። ቪዲዮን ጨርሳችሁ ሲሙ መልካም ቀን ይኔላችሁ። እስኪመጡ ድረስ በጉጉት ጠብቁ። ቤታችሁ ስብስክራይብ ማድረግ ግን እንዳይረሳ። እኔም ቤትም ስብስክራይብ አድርጉ፣ ይመቻቸው ለማንኛውም